ሰላም ሰላም የታዲ ኢንፎ የዩትዩብ ቻናል ቤተሰቦች እንዴት ናቸው? ሁሉ ሰላም? እኔጋ ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ እጅግ በጣም ወሳኝ የሆነች አጠር ያለች መረጃ ለአዳዲስ ዩቲዩበሮች ትጠቅማለች ብዬ ያሰብኳትን ቪዲዮ ይዤላችሁ መጥቻለሁኝ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዲታበረታቱኝ እንዲሁም የቻናሉ ቤተሰብ የሆናችሁ ደግሞ ተጨማሪ እንዳቀርብላችሁ የሚፈልጓቸው ቪዲዮዎች ካሉ ወይም ደግሞ ትምህርቶች ካሉ ኮሜንት ላይ እንድታስቀምጡ ልጅ በአክብሮት እየጠየኩ ቀጥታ ወደ ቪዲዮችን እናልፋለን። በተለይ በተለይ ዩትዩብ ስንከፍት በተለይ ለጀማሪ ማለት ነው ሰብስክራይብ ትንሽ እናጣለን። ስለዚህ ይህን ነገር ሰብስክራይብ ለመሰብሰብ ምን አይነት ሲስተም መጠቀም አለብን የሚለውን ነገር በትንሹም ቢሆን አጠር ያለች መረጃ ቀርብላቸዋለሁ ማለት ነው። ምን ማድረግ አለብን መሰላችሁ? የመጀመሪያው የዩትዩብ ሊንካችንን ከቲክቶክ ጋር ማያያዝ አለብን ወይም ማገናኘት አለብን። ምክንያቱም በተለይ በአሁኑ ሰዓት ሁሉም ሰው ቲክቶክ ይጠቀማል ዩቲዩብ ይጠቀማል፣ ቴሌግራም የመሳሰሉ የመረበ ሚዲያዎችን ይጠቀማል። ስለዚህ ቲክቶክ ላይ ሾርት ሾርት የሆኑ ቪዲዮዎችን ስንለቅ አስተማሪ ነገሮችን ስንለቅ ብዙ እይታ በአጭር ደቂቃ ስለሚኖር እዛ ላይ ግዴታ ይህን ቪዲዮ የቲክቶክ ቻናላችንን ለሚመለከቱ ሰዎች ግዴታ ሊንካችንን ብናስቀምጥላቸው በዛ ሊንክ መሰረት ዩትዩብ ገብተው ያው ሰብስክራይብ ያደርጉናል ማለት ነው። ሰብስክራይብ ያደረጉ ማለት ያው ቪዲዮችንም የዩትዩብ ቪዲዮችን ቫይራልም ይወጣል እንደሁም እኛም በቅርብ ጊዜ ወይም በአጭር ጊዜ ተጠቃሚ መሆን እንችላለን ማለት ነው። ስለዚህ ቀጥታ ወደ ቲክቶክ አፓችንን እንገባለን ወይም እንከፍታለን ማለት ነው። ቀጥታ ፕሮፋይል የሚል አለ። ፕሮፋይል የሚለውን እንነካለን። ለምሳሌ እናንተ በቲክቶክ ቻናላችሁ የተለያዩ ቪዲዮዎችን አፕሎድ አድርጋችሁ ሊሆን ስለሚችል ከጫናችሁ፣ እንደዚህ አይነት ቪዲዮዎች በየራሳችን ስልክ እናገኛለን። ስለዚህ እዚች ጋር ኤዲት ፕሮፋይል የምትላለች ኤዲት ፕሮፋይል የምትለዋን እንጫናለን። አሁን እዚህ ጋር ኢንስታግራም አንዳንድ ስልክ ላይ ኢንስታግራምና ዩቲዩብ ብሎ ያመጣልናል። የኔ ግን ምንድን ነው ያመጣው፣ እዚህ ግን ሊንክስ የሚል አለ። ሊንክስ የሚለውን ይጫነዋለሁ። ዜን ያስመርጠኛል። ዌብሳይት ነው፣ ኢንስታግራም ነው፣ ዩቲዩብ ነው ይለኛል። ስለዚህ እኔ የንፈልኩት ምንድ ነው ዩቲዩብ የሚለውን ይጫናለሁ ማለት ነው። ከዛ ያው ኮኔክት እያደረገልን ነው። አሁን ምን ላይ ይምረጥ ይላል ያ ማለት እኛ ኢሜይል የመረጥንበትን ነው፣ ወይም ደግሞ ኢሜይል ስንከፍት በጎግል አካውንታችን ነው የሚያስገባን። ስለዚህ እኔ የመጀመሪያውን ሴሌክት አደረጋለሁ። ከዛ በኋላ ምን ይለናል? አግሪመንት ያመጣልናል። ያ ማለት ቲክቶክ ዋንት አክሰስ ዩር ጎግል አካውንት ይላል። ስለዚህ ካንስልና ኮንቲኒ የሚላለ ከታች ላይ ኮንቲኒ የሚለውን እጫነዋለሁ ማለት ነው። ከዛ ያው ኮኔክት አረገ መጀመሪያ ላይ አሁን ስገባ የለም ነበር አደለ። አሁን ግን ዩትዩብ ምን ይላል መሰላችሁ? ዩትዩብ ዶት ኮም ስላሽ ታዴ ኢንፎ ይላል። ታዴ ኢንፎ የሚለው የዩትዩብ ቻናሊ ስም ነው። ስለዚህ ሁላችሁም አዳዲስ የሆናችሁ በተለይ ዩትዩበሮች ይህን ሲስተም በመጠቀም የዩትዩብ ቻናላችሁን ከቲክቶክ ጋር በማገናኘት ብዙ ሰብስክራይበር መሰብሰብ እንደምትችሉ ለማስረዳት ብዬነችን ቪዲዮ የሰራሁት። እንግዲህ አዳዲስ የሆናችሁ ሁላችንም በቅናነት ሰብስክራይብ ብንደራረግ ኮሜንት ብንሰጣጥ ጥሩ ነው። ሁላችንም እናደርጋለን ለማለት ወዳለሁኝ። ተንኪዩ አመሰግናለሁ።